የአዲስ አበባ ከተማ አስተዳደር አንድ መቶ በኤሌክትሪክ የሚሠሩ ተሽከርካሪዎችን የብዙኃን ትራንስፖርት ስራ አስጀመረ። የተሽከርካሪዎቹ ስራ መጀመር በከተማው የሚታየውን የትራንስፖርት ችግር ከመቅረፍ ባለፈ የአካባቢ ብክለትን ለመከላከል ያላቸው ሚናም የላቀ መሆኑን የከተማ አስተዳደሩ አስታውቋል። ተመስገን ዳረጎት ዝርዝር አለው። በአዲስ አበባ ከተማ ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ በትራንስፖርት እጥረት ምክንያት ረዣዥም ሰልፎችን መመልከት የተለመደ ነው። ችግሩን ለመቅረፍ ከተማ አስተዳደሩ የተለያዩ ተግባራትን እያከናወነ ይገኛል። የአዲስ አበባ ከተማ አስተዳደር በኤሌክትሪክ የሚሰሩ 100 ተሽከርካሪዎችን ወደ ሥራ አስገብቷል። ይህም በከተማ አስተዳደሩ የሚታየውን የትራንስፖርት ችግር ለመቅረፍ ያግዛል ተብሎ ይታሰባል። ጠዋትና ማታ በአዲስ አበባ ጎዳናዎች ስንመላለስ ከፍተኛ የህዝብ ሰልፍና እንግልት ማየት እጅግ በጣም እያሳቀቀን ፈርቀዳጅ የሆነ እርምጃ በመውሰድ እነኚህን የኤሌክትሪክ አውቶቡሶችን መግዛት ችሏል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የትራንስፖርት ፍሰቱን ለማቀላጠፍ የትራንስፖርት ተሽከርካሪዎችን ከማቅረብ ባለፈ ተሽከርካሪዎችን ለማስተዳደር ከግል ባለሀብቶች ጋር መስራት በማስፈለጉ የማስተዳደር ስርዓቱ ለግል ባለሀብት መሰጠቱን ተናግረዋል። የግል ሴክተሩ መስራት የሚችልባቸውን የአገልግሎት አይነቶች ለይተን የበለጠ የግል ሴክተሩ ውጤታማ የሚሆንባቸው መሆኑ ሲረጋገጥ ለግል ሴክተሩ በመስጠት እና በጋራም በመስራት ተግባራዊ እናድርገው ብለን ካቢኔያችን ወስኗል። በዚሁ መሰረት የመጀመሪያውን የትራንስፖርት ኦፕሬተርነት የበላይነህ ክንዴ ግሩፕ እነኚህን አውቶቡሶች ገዝቶ በውሉ መሰረት ከማቅረቡ በተጨማሪ የመጀመሪያው የትራንስፖርት ኦፕሬተር በመሆን በግልና በመንግስት አጋርነት ወደ ተግባር ያስገባቸዋል። ይሄም ለከተማችንም ሆነ ለሀገራችን ከአሰራር አንጻር ፈርቀዳጅ ነው የመጀመሪያው ነው። እንግዲህ ውጤታማ ለመሆን በጋራ በርብርብ በመስራት የበለጠ ምሳሌነታችንን እናጎላዋለን ብዬ አስባለሁ። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ሲሜ በአዲስ አበባ ስራ የጀመረው ከብክለት ነጻ የሆነ ትራንስፖርት ጽዱ አካባቢ ለመፍጠር ከማስቻሉ በላይ የነዳጅ ወጪን ለመቀነስ ያስችላል ብለዋል። አዲስ አበባ ምታምር ብቻ ሳይሆን ጽዱም አየሯም ለዜጎች ተስማሚ እንዲሆን የማድረግ ስራ በትራንስፖርት ሴክተሩም ከተማ አስተዳደሩ እየሰራ መሆኑንም የሚያረጋግጥ ነው። በሌላ መልኩ ቅድም እንደተባለው በሌለን የውጭ ምንዛሬ የምናስመጣውን የነዳጅ ዋጋ ማስቀረት እንዲሁም በዓለም ገበያ ምክንያት በነዳጅ ዋጋ ላይ በሚመጣ ለውጥ እኛ ላይ የሚመጣውንም ተጽዕኖ ለመቀነስ ያስችልናል። እንደዚህ አይነቱ ስራ በከተማው ያለውን የተሽከርካሪ ፍሰት የተቀላጠፈ ለማድረግ የመሠረተ ልማት ግንባታዎች እየተካሄዱ መሆኑን የገለጹት ደግሞ የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ ናቸው። ከተማ አስተዳደሩ በዛ ትራንስፖርትና በሌሎች የትራንስፖርት አማራጮች በቀን 3.8 ሚሊዮን ነዋሪዎችን የማጓጓዝ ስራ እያከናወነ መሆኑን ጨምረው ገልጸዋል። ባለፉት የለውጥ ዓመታት የመንገድ የተርሚናል የመኪና ማቆሚያ የታክሲና የአውቶቡስ ጫኛና ማውረጃ ቤዎች የእግረኛና የብስክሌት መንገዶች መሠረተ ልማቶች በስፋት ተሰርተዋል። ዛሬ ላይ በቀን 1170 በላይ አውቶቡሶችን በማሰማራት የብዙኃን ትራንስፖርት አገልግሎት እየተሰጠ ሲሆን በቀን የሚጓጓዘው የህዝብ ቁጥር 1.1 ሚሊዮን ማድረስ ተችሏል። የቀላል ባቡር ትራንስፖርትን በመጠቀም የግል አዳይ አበባ የአውቶቡስ አገልግሎት ድርጅትና ሌሎች የታክሲ፣ የሚኒባስ እና የቅጥቅጥ የሀገር አቋራጭ አውቶቡሶችን ድጋፍ በመጠቀም እና ተደራሽ ባልሆኑ የከተማችን አካባቢዎች ደግሞ የባጃጅ ትራንስፖርት አማራጭን በመጠቀም ጭምር በቀን ለ387 ሚሊየን ህዝብ የትራንስፖርት አገልግሎት እየሰጠ ይገኛል። በአዲስ አበባ ስራ የጀመሩት 100 በኤሌክትሪክ የሚሰሩ ከፍተኛ የህዝብ ማመላለሻ አውቶቡሶች በከተማዋ የሚታየውን የትራንስፖርት እጥረት ለመቅረፍ ያግዛሉ ተብሏል።